በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የቡታጅራ ከተማ አስተዳደር እየተጠናቀቀ ባለው የ2017 በጅት ዓመት በመንግስትና በሕዝብ ተሳትፎ መጠነ ሰፊ የልማት ፕሮጀክቶች እየተገነቡ ናቸው። በከተማዋ እየተገነቡ ከሚገኙ ፕሮጀክቶች መካከል የኮሪደር ልማት ተጠቃሽ ነው። ይህ የልማት ኢኒሽቲቭ የከተማዋን ሁለንተናዊ እድገት እያፋጠነው እንደሚገኝ የቡታጅራ ከተማ ነዋሪው አቶ ክፍሉ ታምራት ያብራራሉ። የኮሪደር ልማት ከተጀመረ ጊዜ ጀምሮ እድገቷ በእጅግ እየፈጠነ ያለ ነው። የኮሪደሩም ስርዓት ከህዝቡ ተሳትፎ አንጻር በጣም ህዝቡ ለኮሪደር ስራው ለኮሪደር ግንባታው ከአስተዳደሩ ጋራ የሚያደርገው ትብብር እጅግ ሆኖ በቅንነት በተሞላበት ሁኔታ እየተሰራ ነው። እየተካሄደ ያለው ኮሪደር ልማት ስራ ውጤቱን እያዩት በመምጣታቸው መደሰታቸውንና ተግባሩም ተጠናክሮ ይቀጥል ሲሉም ነዋሪዎቹ ለደቡብ ሬዲዮና ቴሌቪዥን ድርጅት አንስተዋል። ገጽታዋ ከቀድሞ እጅግ ይለያል። ምናልባት ቀደም ብሎ የሚያውቃትና አሁን የሚያያትን ቡታጅራ መጥቶ ቢያነጻጽራት ፍጹም አይገናኝም። ልማቱ እየተፋጠነ ነው፣ እድገቷ እየፈጠነ ነው። ኮሊደሩም ስራ ከተጠበቀው በላይ በእድገት ደረጃ ያለች ከተማ ናት። ሌላም ቦታ በስፋት እየተሰራ ነው ያለው ወደ ሌላም ቦታ እንዳውም እኔ እንዳየሁት ሰፈራችን ላይ ጅምር ከመሆኑ አንጻር ሰው እየተወዛገበ ነበረ። ወደ ሌላ ሰፈር ግን ሲሰራ ሰው እየተሯሯጠ ነበረ። ሰፈሩን ሲያፈርስ የነበረው ቤቶችን ሲያፈርስ የነበረው ሲያጸዳ የነበረው እንዲሰራ እኔ ደስተኛ ይመስለኛል። እና ቀጣይ ይሄ ስራ ቢቀጥል እኔ ደስተኛ ነኝ። ቀደም ሲል ያው ሲፈራርሱ ቤቶች ሲፈርሱ ያው መቼም ንብረት ሲነካ ሁሉም ይሰማዋል። ብዙ ቅሬታው ነበሩ። የከተማ የመንገዶቹ መፈራረስ፣ መደበላለቅ ብዙ እንትኖች ነበሩት። አሁን ደግሞ አልቆ ስናየው ደግሞ በጣም የሚያስደስት ነገር ነው ያየነው። ከዚህ የተሻለ ነገር ማየት እንመኛለን። በኢኮኖሚውም አድገን በልማቱም በተለያዩ ነገሮች እንደዚህ በምናያቸው ጽዳቶችም አሁን ደግ የተተከሉ አበባዎች ደግሞ አድገው የበለጠ ደግሞ ፀሐይ ሲይዘን ጠጋ ብለን እነሱ ስር እየተጠለልን ጥሩ መዓዛ፣ ጥሩ አየር እየሳብን የተሻለ ነገር ማየት እንፈልጋለን። ማንም ሰው በህይወት ዘመኑ ጥሩ ነገር ማየት ይፈልጋል። ለልጆቹም ደግሞ ጥሩ ነገር አስቀምጦ አይቶ ማለፍ ይፈልጋልና እኔ ጥሩ ነገር ማየት ይፈልጋለሁ። ጥሩም ነገር እያየ ሆነ ማለት ይችላሉ። በአሁኑ ሰዓት ላይ ደስታው ለህብረተሰቡ ነው። ከተማዋ በጣም ስታምር፣ በራፋችን ወጥተን ስንገባ የምናየው አበባ የምንረግጠው መሬት ራሱ ከአዋራ ጸርቶ ስናይ በጣም ደስተኞች ሆነናል። በከተማው 25 ኪሎ ሜትር መንገድ በኮሪደር ልማት ለመሸፈን ሲሰራ እንደነበር የገለጹት የቡታጅራ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ ኢንጂነር ተስፋዬ አህመድ ተግባሩ በሁለት ምዕራፍ እየተከናወነ ስለመሆኑም አስረድተዋል። የመጀመሪያው ምዕራፍ ብለን የምንለው የ17.5 ኪሎ ሜትር ግንባታ በተጠናከረ መንገድ፣ መላው ነዋሪውን ባሳተፈ መንገድ የጀመርንበት ሁኔታ ነው ያለው። በተለይ የወሰን ማስከበሩን ስራ በፍጥነት ካከናወንን በኋላ ወደ መደበኛም ግንባታ በፍጥነት ነው የገባ ነው። አሁን ባለው ነባሪያ ሁኔታ የስምንት ነጥብ ሶስት አምስት ኪሎ ሜትሩን የኮሪደር ልማት ከሳምንታት ወይም ደግሞ ባጠረ ጊዜ ውስጥ ለማስመረቅ ቅድመ ዝግጅት ላይ ነው ያለ ነው ና የቴራዞን ስራውን አጠናቀን ሌሎችም የችግኝ ተከላ ና የሳር ተከላውን የአረንጓዴ ልማት ስራውን ያከናወንበት ሁኔታ ነው ያለው። እንዲሁም ደግሞ የመንገድ መብራቱንም በዚያው ልክ በአካባቢ ስራ ተቆራጮች አማካኝነት እያዘጋጀን ወደ ስራ ለማስገባት ከፍተኛ እንቅስቃሴ ላይ ነው ያለነው። ኢንጂነሩ እንደሚሉት ከ250 ሚሊዮን ብር በላይ ወጪ የወጣባቸው ትላልቅ ፕሮጀክቶች ባለአስር ወለል የከንቲባ ጽህፈት ቤት ህንፃ ግንባታ፣ 28 ኪሎ ሜትር የአስፋልት ግንባታ፣ 175 ኪሎ ሜትር የኮሪደር ልማት፣ የመንገድ መብራት ስራዎች እየተሰሩ ናቸው ብለዋል። የማዘጋጃ ቤታዊ ገቢም በተሻለ ሁኔታ እየተሰበሰበ ነው። እንግዲህ በዚህ አመት ከ226 ሚሊዮን ብር በላይ እንደ ማዘጋጃ ቤታዊ ገቢ ላይ አቅደናል። እንደ ከተማም ከ826 ሚሊዮን ብር አካባቢ አቅድንበት ሁኔታ ነው ያለውና እንዳአጠቃላይ ያው ከ86 ፐርሰንት በላይ ገቢ መሰብሰብ የቻልንበት ነው። በተለይ ማዘጋጃ ቤታዊ ገቢ ደግሞ ከ326 ሚሊዮኑ ወደ 290 ሚሊዮን ብር መሰብሰብ የቻልንበት ሁኔታ ነው ያለው። ይህን ስንመለከት ቅድም ያልኳችሁ ትላልቅ ፕሮጀክቶች እንደተጠበቁ ሆነው በማዘጋጃ ቤታዊ ደረጃም የያዝናቸው ፕሮጀክቶች ቀላል የሚባሉ አይደሉም። በኮሪደር ልማት ብቻ ወደ 156 ሚሊዮን ብር ነው ኢንቨስት ማድረግ የተቻለው እንዲሁም በሌሎችም በሮድ ፈንድም በተለያየ መንገድ ደግሞ እንደዚሁ የያዝናቸው ፕሮጀክቶች በአጠቃላይ ከ250 ሚሊዮን ብር በላይ ማዘጋጃ ቤታዊ ገቢው ላይ መነሻ አድርገን ፕሮጀክቶቻችንን እንደ ከተማ አስተዳደርም በድጎሞ የሚያገኘ ናቸው መነሻ አድርጎ የተሰሩ ስራዎች ሰፊ ናቸው ማለት ይቻላል። ና እነዚህ ስራዎችን አጠናክረን በቀጣይ ዓመትም ደግሞ ሰፋ አድርጎ አቅዶ የመስራት ፕሮግራም ነው ያለን። በቡታጅራ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት የመሰረተ ልማት ዳይሬክቶሬት ቡድን መሪ አቶ ነስራላ አማን የአንድ ከተማ አንድ ፕሮጀክት አካል የሆነው የህዝብ መድኃኒት መደብር በፍጥነት እየተጠናቀቀ ስለመሆኑም ጠቅሰዋል። በእኛ ከተማ ደረጃ ለህዝቡ አስፈላጊ የሆነው የከተማ የህዝብ መድኃኒት ቤት በሚል የከተማ አስተዳደሩ እንደዚሁ መዘጋጃ ቤቱ ሉዋላፍትና ወስዶ በአጠረ ጊዜ ውስጥ ፕሮጀክቱ የተጀመረበት ሁኔታ ነው ያለው። ይህም ፕሮጀክት ሰባት ሚሊዮን ብርና ከዛ በላይ ነው ውል ተገብቶበት እየተሰራ ያለው አሁን። ይህም ፕሮጀክት ከተገባበት ረዲ ኛ ቀኑ ነው ያለው። በ6 ቀን የሚጠናቀቅ ፕሮጀክቱ ነው። ፕሮጀክቱ ይህን ፕሮጀክት ሙሉ ለሙሉ ተጠናቆ ለማህበረሰቡ አገልግሎት ይሰጣል ተብሎ የሚጠበቀው በ60 ቀን ነው ወይም በሁለት ወራት ውስጥ ሙሉ ለሙሉ አገልግሎት መስጠት አለበት በሚል አሁን ባለበት አርባ አንደኛ ቀኑ ነው። አሁን ባለበት እንደምታዩት ሙሉ የፊኒሽንግ ስራውና አጠቃላይ የአጥር የውጭ ስራዎች፣ የጠርዛጠር ሌሎች ነገሮች አልቆ የሴራሚክ የማንጠፍ ስራ ላይ ነው አሁን ባለበት ያለው።